እኔ ሉጣት ለምን ትወጫለሽ? አንተም እየደበደብከኝ እንደምትኖር እምናለው። አንዲት ጥያቄ ለዛ የደበደብከኝ እየተደበደብኩ አልኖረም። ይሄ ለጉዳይ ካላወቀ እንዴት ነው? ውጣ ወይ ውጣ። ነገሩን አስተካክለክ ካልሆነ፣ እኔ እናንተ አብረን መሆን አንችልም። በቃ በሰላም እስከወጣልክ። ምን አለበት ብትታገስ። በቃ እወጣለሁ። እኔ እወጣለሁ። አንቺ መውጣት የለብሽም። ለምን ትወጣለህ? ቤትህ ነው። ኑርበት እኔ ልጆችን ይዤ እሄዳለሁ እንደዚህ ልክ ምን ሆነ አንተ እስኪ በእናትህ የሆነ ነገር አድርግ

ነገሮችን ለምን ታካፍታቸዋል? ነገሮችን ቀለል አድርግሽ ለምን አታዩም? እንደ ለምንድን ነው መሄጃ የላትም ብሎ ማለት? ኧረ ሰው ስንት ነገር እየቻለ ነው የሚኖሩበት ግድ የለሽ እኔ እኛም አንኖርበትን። እናንተ ማስተካከል ያለባችሁን ጉዳይ ራሳቸው አስተካከል፣ ግን እንደዚህ አይደረግም። አሁን እኔ ምንድን ነው ብዙ ነገር አልፌ እኮ ነው አልፌ አልፌ አልፌ እኮ ነው። አሁን እኮ የመጨረሻ እንትን ላይ ነው፣ በቃ ገባሁ። ብዙ ነገር ለልጆቹ እሺ፣ እንትን ላይ ነው። ምን ይሁን በቃ እውነት። አሁን እንለያይ ነው። አልገባኝም። ምንድን ነው የምትፈልጊው? ከፈለክ ከፈለክ አሁን እንለያይ ይቅርታ እየጠየቅኩሽ እኮ ነው ያለሁት አይደል? አይደለም፣ ዝም በል። የማውቀው ነገር የለም። የሚፈልገው አይምሮዋ የሚፈልገው የሳለችውን ነገር እንድነግራት ነው ምን

ሰው ሰው እንኳን አይከብሽም እንዴ? አይደለም፣ ይሄ እኔ አሁን እያየሁት ያለሁት ነገር ምንድነው? እኔን አለማክበር ነው እንጂ ጊዜ ሰጥተሽ አስበሽበት። ሰው ከዚህ በላይ አይደራም፣ ከዚህ በላይ

ኧረ አንቺ፣ በጣም ነው የሚያሳፍረው። የት እዚህ? ለምንድን ነው እንደዚህ የምታደርጊው? የሚያሳፍር ነገር ነው ሲጀመር። ምን መጥፎ ነገር አለው? ወይላ አንቺ፣ መጥፎ ነገር የለሽም ነው። ምን ይልሻል? አንቺ ስትይ ሰው ምን

እኔ አላቃትም። ሄለን ስለምትያት ልጅን የማቀው ነገር የለም። ምን እንድንግርሽ በቃ አላቃትም። እንዳጠይቂኝ ስለ ሄለን እራሱ ከዚህ በኋላ ስለሄለን እንዳጠይቀው። ስለ ሄለን ካልነገርከኝ ደግሞ እሱ ካልተናገረን እንዴት አድርገን እናውቃለን? እስኪ ጠይቀው። አፈቅርሻለሁ እወድሻለሁ ያላትን ልጅ ይንገር። በቃ በጣም ብዙ ነገር ሄለም አናት እኔ ምን አውቃለሁ? ቴዲ ምን ብዬ ልንገራት? ለምን ነው ምንድን ነው እንደዚህ? ለምን ማለት ምን ማለት ነው? ዝም ለምን የሌላ ሰው ስም እየጠራው እንዳልቀና ትፈልጋለ ነው ወይስ ቤቲ፣ በተረጋጋ መንፈስ እናሰብ። ግዴለሽም ታይ ትንሽ አናት ነገር ነች እያደገች። ቤት የምትመጣው የት ነው የምትወጪው? ቤቲ፣ የት ነው የምትወጪው? እንዳትነካኝ አንተ፣ ከጠገቤ እንዳደርስ ከእሱ ጋር ላውራ ሲጀመር አ ቤት ነገሮችን እያበላሸሽ እየሄድሽ ነው። ሄለን የምትባል ሰው አላቅም እያለ ምን ይሁን ነው የምትይው? እስኪ አላቅም አይደለም ያውቃል፣ ቴዲ እየደበቀን እኮ ነው በበህል ሞ በቅደት በአፍ እያወራ እኮ ነው። የለን ወድሻለሁ፣ አፈቅሻለሁ። ይሄንማ ብዙ ነገር እኮ ነው። ሲኒያ ለ እንደጋጣሚ ልጁ ሴጣን የማይ ስትቀጅ ምንድነው? ቀን ቀን ያስቀየም ከሆነ የተናገርከውን ሰው ሰው ሲያወራ ነው የሚያደርግ። ለምን ያልተደረገ ነገር ተፈጥሮ አይወራም። እኔ የስምንት ዓመት ሚስቱ እዚህ ጋር ብር ተቀምጭ፣ ሌላ ነው እልሻለሁ አፈቅርሻለሁ ሲል፣ ወደ ሌላ መንገድ እንዲሄዱ ነው የምትፈልጊው? ወደ ሌላ መንገድ እንድሄድ ነው። በቃ የማውቀው ነገር የለም ያልኩት ነው። ከዛ ነገር ይቅርታ እየጠየኩሽ ነው። ጊዜ ወስደሽ አስበሽበት። እንዳስረዳኝ ፈልጌ አልናገርም ብሎ ወጣ። እንትን ይዞ ነው አይደለ? እኔ ምንም አሳፋሪ ነገር እየነገርሽኝ ምን ብዬሽ ነው የምናገረው? እንዲህ ብለሃል። አፈቅርሻለሁ እንዴት እላለሁ? አፈቅርሻለሁ እኔ ስላልክ እኮ ነው ያለ። እኔ ደግሞ ፈጥሬ አላወራም። ምንድን ነው ምንም አይነት ግንኙነት የለኝም የምትባል ልጅ። ችግር የለውም ምን አንቺ መሄድ የለብሽም በቃ

አሁን እኮ በሰላም እኮ ቤቱን ለቅቄ ልወጣ ነበረ። ለምንድን ነው ግን እንደዚህ አይነት ነገር ውስጥ የምታስገባኝ? በቃ በሰላም እስከ ወጣልህ፣ ምን አለበት ብትታገስ። በቃ እወጣለሁ። እኔ እወጣለሁ። አንቺ መውጣት የለብሽ። ለምን ትወጣለህ? ቤትህ ነው፣ ኑርበት። እኔ ልጆችን ይዤ እሄዳለሁ። አትወጪም። አንቺ ነው እወጣለሁ አልኩሽ። በቃ ይሄ ነው። አሁን ይሄ ምላሽ አይደለም። ስለ ይቅርታ አይደለም አይደላችሁ። በቃ በቃ በቃ የሆናችሁ ያላችሁ። ወይ ልውጣ ልውጣ ወይ ምንድን ነው? እውነቱን ተናገር አትደብቅ? በቃ ውስጥ ለውስጥ የምትሄደውን ነገር አጋልጠዋለሁ ደግሞ ታያለህ። ደግሞ ፈልጌ ደግሞ ደግሞ አያሳይካለሁ። አጋልጭ፣ አንተ ታያለህ። በአይነት ነው። በጣም ነው የሚያሳዝነው። በጣም ነው

ምንድን ነው ማድረግ ያለብኝ እሷ የምትፈልገውን እውነት እንድነግርህ እውነት እኔ በመምጣት እንድጸጸት ነው ያደረጋችሁ ነው። አሁን ለአሁኑ ጉዳይ አንቺ እራሱ ይቅርታ ማለት አለብሽ። ካላስረዳኝ ያ ነገር ስትጀምር የእኔና የእሱ ነገር አልቋል። ከዚህ በላይ በእናንተ ጉዳይ መግባትም አልፈልግም፣ ምንም ማለት አልፈልግም። መፍታት ካለባችሁ እራሳችሁ ፍቱ እንጂ ሰው ከዚህ በላይም እየኖረ ብዙ ነገር እየተላለፈ ነው የሚኖረው። አንቺንሽ አመሰግናለሁ ስላከበራችሁ ግን